ከ አስራ አምስት ኩንታል በላይ መጫን የምትችለውን በሀገራችን ኢትዮጵያ እጅግ በጣም በአነስተኛ ዋጋ የምትሸጠውን የሱዙኪ ኬሪ አሁናዊ ሙሉ መረጃን ወደ እናንተ ይዤላችሁ ቀርቢ ያለው ቪዲዮን እስከ መጨረሻው ድረስ ተከታተሉ። ሰላም ጤና ይስጥልን፣ የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? ዛሬ ይዤላችሁ የቀረብኩት በብዙዎቻችሁ ጥያቄ መሰረት ሱዙኪ ኬሪ ከ15 ኩንታል በላይ መጫን የምትችለውን የጭነት ተሽከርካሪ ነው። በዛሬው ፕሮግራማችንም ይህች ተሽከርካሪ ዋጋዋ ምን ያክል እየተሸጠ ነው፣ እንዲሁም ስለ ተሽከርካሪዋ አጠቃላይ የሞተር ሁኔታና 50 ፐርሰንት በባንክ አማራጭስ የቀረበበችበት ዋጋ ስንት ነው የሚለውን እንዲሁም ደግሞ እነዚህ ተሽከርካሪዎች በሊትር ምን ያክል ይጓዛሉ የሚሉትን ስለ ተሽከርካሪዋ አጠቃላይ ሙሉ መረጃ ወደ እናንተ የማደርስና የማስደምጥ ይሆናል። እንደሚታወቀው ይህንን ተሽከርካሪ ከሰራውላችሁ እንግዲህ ኦልሞስት ከ11 ወር በላይ ሆነታል። ታዲያ እጅግ በርካታ የምትሆኑ የቻናል ቤተሰቦች ከሰሞኑ በኮመንት እንግዲህ ይህችን ተሽከርካሪ ሙሉ የዋጋ ዝርዝሯን እንድሰራላችሁ በጠይቃችሁኝ መሠረት እነሆ በዛሬው ዕለት ሙሉ መረጃውን ይዤላችሁ ቅርቤ ያለው ቪዲዮ ላይ ላይክ ላይክ ቻናሉን ደግሞ ሰብስክራይብ በማድረግ ስለ መኪና ለማወቅና መኪና በተመጣጣኝ ወጋ ለመግዛት እንግዲህ ቤት ሰሞን ትችላላችሁ እያልኩኝ በከተታ ወደ መረጃውና አመራ። እንግዲህ ክብራን ተመልካቾቼ በዛሬው ውለት ይህችን ተሽከርካሪ ብዙዎቻችሁ ስትጠይቁኝ ነበረ። ታዲያ በሁን ሰዓት ምን ያክል እየተሸጠች ነው 50% በባንክ አማራጭስ ዋጋዋ ስንት ነው የሚለውን መረጃ ወደ እናንተ ከማድረሳችን በፊት ይህች ተሽከርካሪ አጠቃላይ ስለ ሞተሯ ባህሪ የተወሰነ ልበላችሁና ወደ ዋጋው መረጃ የማመራ ይሆናል። እንግዲህ ክቡራን ተመልካቾቼ እነዚህ ተሽከርካሪዎች ምን ያክል ኩንታል ይጭናሉ ከሚለው ስንጀምር እነዚህ ተሽከርካሪዎችን እንግዲህ ፋብሪካው ሰባት ኩንታል እንዲጭኑ አድርጎ ቢያመርታቸውም በሀገራችን ኢትዮጵያ ግን እንደምታውቁት እስከ 16 ኩንታል ድረስ ምንም ነገር ሳይሆኑ እንግዲህ ኮርታታ ሞልተው መጓዝ የሚችሉ ተሽከርካሪዎች ናቸው። እነዚህ ተሽከርካሪዎች የሚጠቀሙት የነዳጅ አይነት ቤንዚን ሲሆን በሊትር ከ20 እስከ 23 ኪሎ ሜትር መጓዝ ይችላሉ። እነዚህን ተሽከርካሪዎች ሳልቫቶ ፉል ለማድረግ እንግዲህ እስከ 35 ሊትር መያዝ ይችላል። የነዚህ ተሽከርካሪዎችን ሞተር ስንመለከት ባለ አራት ሲሊንደር 1.2 ሊትር ኢንጂን የተገጠመላቸው ሲሆን ይህም ሰባ ሁለት ሆርስ ፓወር ማመንጨት እንዲያስችሉ ያደርጋቸዋል። የነዚህ ተሽከርካሪዎች አጠቃላይ ቶፕ ስፒዳቸው 140 ኪሎ ሜትር በሰዓት ሲሆን ባለ አምስት ስፒድ ማኑዋል ትራንስሚሽን ተገጥሞላቸዋል። እነዚህ ተሽከርካሪዎች በአሁኑ ሰዓት በመዲናችን አዲስ አበባ ላይ በ223 ሞዴል እና በ224 ሞዴል በብዛት ለገበያ ቀርበው ተመልክተናል ማለት ነው። ታዲያ እነዚህ ተሽከርካሪዎች በባንክ አማራጭ የሚሸጡበት ዋጋ ስንት ነው? በካሽስ የሚሸጡበት ዋጋ ስንት ነው? የሚለውን በዝርዝር እንመልከት። እነዚህ ተሽከርካሪዎችን በሃያ ሶስት ሞዴል በካሽ ለምትገዙ አሁናዊ ዋጋቸው ማለትም ጥቅምት ወር ላይ ከ1.6 ሚሊዮን ብር ጀምሮ ከቦታ ቦታ ልዩነት ቢኖራቸውም እየተሸጡ ይገኛሉ። በ2024 ሞዴል ግን ከቦታ ቦታ ልዩነት ቢኖራቸውም ከ1 ሚሊዮን 850 ሺህ ብር ጀምሮ ለገበያ መቅረባቸውን ተመልክተናል ማለት ነው። ነገር ግን 50% በባንክ አማራጭ ለምትፈልጉ ደግሞ ማለትም 50%ቱን ቅድሚያ 1 ሚሊዮን ብር ከፍላችሁ ቀሪውን 1 ሚሊዮን 50 ሺህ ብር ደግሞ በባንክ አማራጭ የሚሰጡ የተለያዩ የመሸጫ ቦታዎች አሉ ማለት ነው። ይህም አጠቃላይ ዋጋቸው እስከ 2 ሚሊዮን 50 ሺህ ብር አካባቢ ይደርሳል ማለት ነው። እነዚህ ተሽከርካሪዎች እንግዲህ ለስራ እጅግ በጣም አዋጭና ትርፋማ የሚያደርጉ ተሽከርካሪዎች ናቸው። በተለይ ከቅርብ ጊዜ ወዲህ አነስተኛ ተሽከርካሪዎች ተመራጭና ተወዳጅ እየሆኑ መጥተዋል። በተለይ በተለይ ደግሞ በመዲናችን አዲስ አበባ ላይ የተለያዩ ቦታዎች ላይ ለሱቅ አገልግሎት ማመላለሻ በብዛት እየተጠቀሟቸውና እየመረጧቸው ይገኛሉ። ይህም ከሆነ ቦታ ወደ አንድ ቦታ እንግዲህ የተለያዩ አይነት አገልግሎትን ለመስጠት እጅግ በጣም ተመራጭ የሆኑ መጥተዋል። በክፍለ ሀገርም በተለያዩ አካባቢዎች እንግዲህ ተመራጭና ተወዳጅ ሆነው ተመልክተናል። በተለይ እነዚህን ተሽከርካሪዎች ውጭ ሀገራት ያላቸው የቻናል ቤተሰቦች እንዲሁም ተመልካቾች ከመግዛታቸው በፊት እንደ ወትሮ ጥንቃቄ ማድረግ የሚገባቸው ነገር አለ። ይህም እንግዲህ አገራችሁ ማለትም የምትኖሩበት አገር ወይንም ገዝታችሁ መኪናውን የምታስገቡበት አገር ገጠራማ አካባቢ ከሆነ ጥንቃቄ ልታደርጉ ይገባል። እነዚህ ተሽከርካሪዎች በብዛት እንግዲህ እንግልትን የሚችሉ አይደሉም። ጥንቃቄ ልታደርጉበት የሚገባ ጉዳይ ነው። በተጨማሪም ደግሞ ብዙዎቻችሁ እንግዲህ ስትጠይቁኝ የነበረውን የታታ መኪና ማለትም የዚህ አይነት ሆና ታታ በናፍታ የምሰራዋን እጅግ በርካቶቻችሁ ስትጠይቁኝ ነበረ። አሁን ላይ እናንተ የምትፈልጓት ከሆነ ወይንም እንድሰራላችሁ ከፈለጋችሁ የታታ ዋጋ ስራልን እያላችሁ በኮመንት ጻፉልኝ። እኔም እንግዲህ ኮመንቱን አይቼ የምመልስላችሁና የምሰራላችሁ ይሆናል። ታታ የተወሰኑ ተሽከርካሪዎችን በመዲናችን አዲስ አበባ ላይ የተለያዩ የመሸጫ ቦታዎች ላይ ተመልክቻለሁ ማለት ነው። እንግዲህ ያለውን መረጃ የናንተን ሀሳብ አስተያየት፣ ካየው በኋላ የምሰራላችሁ ይሆናል ማለት ነው። ዛሬ እንግዲህ በብዙዎቻችሁ ጥያቄ መሰረት እጅግ በጣም ተመራጭ ተወዳጅ የሆነችውን የሱዙኪ ኬሪ አሁናዊ የጥቅምት ወር ሙሉ የዋጋ ዝርዝሯን ወደ እናንተ አድርሻለሁ። እንዲሁም ስለ ተሽከርካሪዋ አጠቃላይ የሞተር ጉልበት እንዲሁም የመጫን አቅሟንም በተመለከተ እንግዲህ አጠር አድርጌ ወደ እናንተ ለማድረስ ሞክር ያለሁ ማለት ነው። ከሰሞኑ አዳዲስ መረጃዎች እንግዲህ ወደ እናንተ እያደረስኩና እያስደመጥኩ እገኛለሁ። የተለያዩ ተሽከርካሪዎችንም መረጃ ሰርቻለሁኝ። በተለይ የመኪና ዋጋ በአሁን ሰዓት እጅግ በከፍተኛ ሁኔታ እየቀነሰ ያለበት ሁኔታ ነው። በሚሊዮኖች በሚባል መልኩ ቅናሽ እያደረገ ነው። ይህም የሆነበት ዋነኛው ምክንያት መንግሥት ከቅርብ ጊዜ ወዲህ ማለትም በዚህ በ15 ቀናት ውስጥ ያወጣውን መግለጫ ሁላችሁም እንግዲህ አድርሻለሁ እያላያችሁ ካላችሁ ደግሞ የናፍታ ተሽከርካሪዎችን ማለትም በጋዝ የሚሰሩ ተሽከርካሪዎችን ወደ ሀገር ውስጥ ለማስገባት እንግዲህ የመጨረሻ ውሳኔ መተላለፉ ይታወሳል። ይህንን በተመለከተም እንግዲህ በቅርቡ የሆነ አንድ አዲስ ድርጅት ወደ ሀገር ውስጥ የሚገቡ እጅግ በርካታ ቁጥር ያላቸው በጋዝ የሚሰሩ ተሽከርካሪዎች መግባታቸውን አስመልክቶ መግለጫ አውጥቷል ማለት ነው። በቅድሚያም እንግዲህ ወደ 170 የሚሆኑ ከ150 እስከ 170 የሚሆኑ ተሽከርካሪዎችን ያስገባል። ያ ሁኔታ እንግዲህ እነዚህ ተሽከርካሪዎች ወደ ሀገር ውስጥ ሲገቡ የመኪና ዋጋ በድጋሚ እንግዲህ በከፍተኛ ሁኔታ እንደሚቀንስም መረጃዎች እየወጡ ይገኛሉ። ነኝ እንግዲህ፣ እየተከታተልኩ መረጃዎችን የማደርሳችሁ እና የማስደምጣችሁ ወንድማችሁ ነኝ። ቪዲዮውን ላይክ ላይክ ቻናሉን ደግሞ ሰብስክራይብ እያደረጋችሁ በአጭር ቀንና በቅርብ ቀን መቶ ሺህ እንግዲህ የምንገባን ይሆናል እላለሁኝ። ስለ መኪና ለማወቅና መኪናን በተመጣጣኝ ዋጋ ለመግዛት ቻናሉን ሰብስክራይብ እንዲሁም ደግሞ በየእለቱ የሚለቀቀው መረጃ እንዳያመልጣችሁ የኖቲፊኬሽን ማብራቷን ማብራታችሁን አትዘንጉ እያልኩኝ ለዛሬ ያዝኩላችሁ መረጃ ይህን ይመስላል ማለት ነው። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን፣ በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ እንላለን።